ሜሪ ደውላ ስትነግራት እኮ እንዴት እንደተንቀጠቀጠች ምናምን አስበው፣ ወላሂ እና አሁን ደግሞ አንተ ደግሞ ልክ ስትነጋ ጽግሻን አምጡልኝ ምናምን ስትቀውጠው እኔ ራሱ ቤት እንዴት እንደጮኩ እያልኩሽ እኮ ነው። አዎ፣ እና እኔ ራሱ ወይኔ በቃ በጣም ጮኩ፣ ሌላ ነገር እንደተፈጠረ። ከዛ አረፊ ልጅ ልጅቷን አሳብዳት ደሞ አብራ ያለችው ምናምን ነገር ነው ያልኩ። እውነት ነው። እኔም እያልኩ ያለው እሱ ነው በቃ እውነተኛ ፍቅር ያለ ዳኒ ጽጌ ጋ ነው። እኔ እንደው እስከማገኛችሁ ሁሉ እንዴት እንደጓጓው ብታውቅ። እንደእእ እንግዲህ በደንብ ጽጌን ጋብዤ ምናምን የሆነ የእሷ ነቷን አረጋጋኔ እንዴት ነህ? አይሰማም። ደህና ነኝ፣ ደህና ነኝ። ሰላም ነው። መብራት እኮ ጠፍቶብኝ ሆና እዛ ጣቱ አይሰማም። ይሰማል። እኔ አሁን ያሰብኩት እና አሁን እሱ አሁን አንተን ላለማጣት እያለች ትሆን እርጉዝ ነኝ እያለች ብታ አብራችሁ ዳችሁ ምርመራ አንተም ብትቼክ አፕ ብታደርጉ አሪፍ ነው፣ በእኔ ሀሳብ ማለት ነው። አብራችሁ ዳችሁ ቼክ አፕ ብታደርጉ እርጉዝ ነኝ እያለች ዋ አንተን ስለወደደች ላታጣ ወይ ኤል ሊ ሊሆን ይችላል። ንጹሕ ፍቅር ያለው ጽጌ ጋር ነው። ዙሮ ዙሮ ግን ብታስ ቼክ አፕ ብታደርጉ አብራችሁ ይዳችሁ እርግጠኛ መሆን እንደዛ ብታረግ በኔ ሀሳብ እንደዛ ነው። አንተም እርግጠኛ እሷ ባለችው ነው እየሄድክ ያለኸው። ለዛ አሁን አብራችሁ ዳችሁ ምርመራ ብታረጉ፣ ብንኖርም ላይኖርም ይችላል ይሄ ነገር ያው አይታወቅም። ለዛ አብራችሁ አክም ቤት ቼካፕ አሪፍ ነው ብዬ በእኔ ሀሳብ አስባለሁ። እንግዲህ እኔም እውነት ነው እርግዝና እንዲህ በድንገት የሚፈጠር ነገር እኮ አይደለም ማለት ቢያንስ እኮ እኛ ሞልደናል እናውቀዋለን፣ እርግዝና እንዴት እንደሆነ ምናምን ስሜቱንም በደንብ እናውቃለን። ይችል ዝም ብሎ የመፋጠጥ ችግር ሊሆንም ይችላል፣ ምናልባት ላላረገዘ ሊሆን ይችላል። ያው ዳኒን ላለማጣት ይሁን አሁን፣ ምን ተሳይነስ ነው የሚሰማኝ? ምናልባት ያው ጽጌ ስትመጣ በሊ እንደዛ ልትል ትችላለች። እኔ ግን ላ እና ቼክም አታደርግ ዳኒ፣ ቼክም አታደርግ። አዎ ላለማጣት ብላ ነው እንደዛ ያለች። ለምን ጽጌ ደግሞ ለመታረቅ፣ ነገሩን ለማስተካከል ጽጌ ስትመጣ ያው እሷ እንደዛ ነው እኔም ማስበው። መቼም ሴት ልጅ ጥንቃቄ ታደርጋለች። በስሰት መድኃኒት ተጠቅማ እንትን ካላለ እንጂ መቼም ጥንቃቄ ሳታረግ እንደዛ ነው። ግን ቼካፕ ምንም ቢሆን ቼካፕ አሪፍ ነው። ቼክ አፕ እርግጠኛ ለመሆን አሁን እሷ እርጉዝ ናት እያልኩ ሁለት ቦታ ከምትጎዳ በአንዱ እርግጠኛ መሆን አለብህ። ግን ታደርጋለች እኮ ትሄዳለች እሷ ብቻዋን። መሄዷን ብቻዋን እሷ አንተን ላለማጣት ነዋ እሷ እብያለው። በቃ ጉድ ነው የሚሆነው። እሷ ጋር ብቻ ስትሆን ነው የሚያምርብህ። የእውነት እሷ ጋር ብቻ ነው የምታምሩ። ራሱ በቃ የሆነ ኑር አላችሁ። ታውቃለህ ኑር ምን አይነት እንደሆነ ውበቱ። የኑርን ትርጉም ብታውቀው፣ ወላሂ የሆነ የተለየ ማህረግና ያላችሁ እሷ ጋር ስ ሌለው ሰው እኔ አያምረኝም። ግን ደግሞ ማለት ነው ጽጌ ጋር ጽሁፍ ፍቅር አለ ይሶን ማለት አንተን ላለማጣት የምታረገው ጥረት እና ብቻ አንተ ወስን የሰው ልጅ ነህ ማሰብ አለብህ። ደግሞ እንደዚህ አይነት ነገር ስትወስን በቃ ትዳር ላይ አንዴ ገባህ ማለት አስብ። ያው አንተን የምታውቀው እሱን ይከብድ ይችላል እና በደንብ እሷ ብቻህን ምርመራ ላይ መመላለሱ ትርጉም የለውም አብራችሁ ሂዳችሁ ቼክአፕ ብታረጉ ነው የሚቀለው። አይኛም ቁርጣ ጽጌ እንዴት እንደምትወድ ያው ሰው በጣም የዋይናት ጽጌ ማለት እኔ እንጃ ለአንተ ያላትም ቦታ ታውቃለህ። እኮ ፍቅር አይበልጥም። አረገዘች ብለን ከምትሄድ ፍቅር ነው የሚበልጠው። ማንም ምንም አያመጣም በህይወት ለማንም ለሰው አይደለም የምትኖረው ዳኒ። ለሰው አትኖርም። ነገም ቢሆን ዛሬም ቢሆን ለሰው አይደለም አይደለም የምትኖረው። አሁን ማሰብ አለብህ። ባለ እንቅጭ እንቅጩን ነግረህ ወይ ዝግ ጋር አላደለም የምትወደው ሰው ጋር የምታፈቅረው ጋር ብትኖር በጣም ደስተኛ ነህ። ምንም ባይኖርህ እንኳን ወላሂ በጣም ደስተኛ ሆነህ ነው የምትኖረው። አላደለም አሁን እቺ አረገዘች ብለህ አግባትሽ እንደ ሴተኛ እንዳትጎዳ ብለህ ወይም አርግዛለች ልጄን እፈልጋለሁ ብለህ ልታገባት ትችላለህ። ይህ ነገ ላይ ወላሂ ልጅሽም ብዬ ወይም ልጅም ብዬ እኮ ነው ማለት አይቀርም። ታስቀይማታለህ የሆነ ቀን ዝም ብለህ ጽጌ ጋር ያለህን እውነተኛ ፍቅርህን ይዘህ አንቀሳቀስ። እኔ በቃ የሱም ብቻ ነው እሱም እኮ የዋ ነው ሰው እስከዛሬ ሲያወራው ራሱ ቼካፈ እና ያስደርግ ምናምን አላላትም። አምኗት ነው እንግዲህ። ግን ያው ጽጌ ታሳዝናለች። ሁላችንም ግን እሱ እስኪ የሚያስበውን የራሱ ማዘን እና ፍቅር እኮ ይለያያል። እዝነት የሚባለው ነገር ያለው ለዛች ጌቱ ልጅ ነው። እውነቱን ልንገርሽ ጽጌ ታሳዝናለች ሳይሆን ጽጌን ያፈቅራታል ነው የሚባለው። ጽጌ አታሳዝናለች እኮ ነው እሱ መግልጽ ነው። የምደበቅ ነገር አይደለም በቃ እሱን ነው እኔ እምልሽ። አሁን እውነተኛ ፍቅሩን ይዞ ይጓዝ ነው። ይሄ እኮ ትዳር ዛሬ ገብቶበት ነገ የሚወጣው እኮ አይደለም። ትዳር በቃ እድሜ ልክ ነው። በቃ አለ አይደል? እቺ ነ ልጅ ደግሞ ጊዜያዊ ልትሆን ትችላለች። ልጁን ብሎ ነው እርግጠኝነት። ልጁ ደግሞ ነገ ላይ እያደገ ሲሄድ እናቴን እንኳን አትወዳትም፣ በይሉንታ ነው የገባህበት። ይሄን ታሪክ መስማቱ ስለማይቀር እንኳን ሶሻል ሚዲያ ላይ ያለ ሰው ማለት ነው። እኔ ማሰብኩ አኔ ዳኒ ለልጅ ያለው በጣም ትልቅ ቦታ አለው ለልጅ መሰለኝ እና ለልጅ ቦታ ቢኖረውም ነገ ደግሞ ለልጁ ማስረዳት ያለበት ይሄ የተፈጠረው ድንገተኛ ነገር ነው። የሚወዳት ግን ጽጌ ጋር ስለሆነ እኔ ጽጌ ጋር የሚለውን ነገር ደግፋለሁ። እኔ እሱን እኮ ደግፋለሁ። እኔም አዎ አሁንም ደግሞ መቀበል ካለብህ ዳኒ የእውነተኛ ሰው ከሆንክ በቃ ጽጌ ጋር ያለህን ብቻ ነው ማንቀሳቀስ ያለብህ። እኔ አሞ እንኳን ስትሰማ ወላይ እኔ አብይሙት በልጄ ነው መምልልን አስለቅሳኛለች ማውራት ታቃታት ታቃለች። ከዛ እሱ ደግሞ ተነስቶ ያለውን ነገር ስሰማ ምን አይነት ናትች? እና ይችች ይሄን ነገር እያየው እኔ በኤፍሱን ቦታ በሆን በዛን ሰዓት ከህይወታችሁ ይወጣል፣ ወላ ይወጣል ተሰማኝ። ስሜት ያ ነው በቃ። እኔ በሆን ብዬ ነው የሳልኩ። ከለብሽ ከወደድ ሽኮ ምንም ነገር ትችላለሽ አለ አይሸ እያልኩ ነው በቃ። ግን እኔ እኔወድህ ማድረጊ ሆስፒታል ሆኜ ያን ማድረጌ ቪዲዮ ላይ ሳየው ልክ እንዳይኩ ይሰማኝ እኔ ልክ እሱጋ እዳተሰራ ልክ ነህ። ያዘዘህ ስሜትህ ነው ይሄ፣ ያፍህ ሳይሆን ስሜትህ፣ ልባዊ ስሜትህ ነው በቃ ያዘዘህ፣ እና ትክክል ነህ። ትክክል፣ ተሳስተህ ሳይሆን የሚያስፈልግህን ሰው ነው የጠራኸው። ኦፍኮርስ፣ ግን ደግሞ ኤፍሱን ነበረች ያን ማድረግ ልክ አይደለም። በቃ አሁንም ቢሆን ኤፍሱን ማድረግ ያለባት ምንድን ነው ላለመጎዳት ምክንያቱም እናንተ ሁለታችሁ ማትለያዩ ሰዎች ናቸው። እናንተ ከልጅነት እስከዚህ ድረስ